የእስራኤል ጋዛ ጦርነት ሊያከትም የመጨረሻው ቀን ላይ ነው ያለ ነው። ሐማስ የስምምነቱን የሰላም ሰነድ እንዲቀበል ተጠይቋል። ሐማስም ተቀብሏል፣ ደግሞም አልተቀበለም። ይህ ምን ማለት ነው? እንመለከተዋለን። ደግሞስ የአሜሪካው ፕሬዚደንት ዶናልድ ትራምፕ ያቀረቡት የሰላም ስምምነት ሀያ ነጥቦችን የያዘ ነው። እነዚህ ሀያ ነጥቦች ምን ምንድን ናቸው? እያንዳንዱን በአጭር ደቂቃ ውስጥ የምነግራችሁ ይሆናል። አብራችሁን እስከ መጨረሻ ከቆያችሁ እነዚህን ሁሉ ታደምጣላችሁ። እንደምንቆያችሁ እንደምንሰነበታችሁ። እንኳን ወደ ዋይፍ ኤፍ ኦፊሻል ቻናል በሰላም መጣችሁ። ለቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ ብታረጉ አዳዲስ አብዴት ዲሆኑ ዴቨሎፕመንቶች ይደርሷቸዋል። ምናልባት ደግሞም ተደራሽነቱ ብዙ እንዲሆን ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። አመሰግናለሁ። እንደሚታወቀው የእስራኤል ጋዛ ጦርነት ዛሬ ቅዳሜ 729ኛው ቀኑ ላይ ነው የደረሰው። ማለትም ኦክቶበር 4 2025። እስካሁን ባለው ዘገባ መሰረት እንደ ጋዛ ጤና ሚኒስትር መሰረት በሴፕቴምበር 24 2025 በወጣው መረጃ ማለትም፣ ባለፈው ሳምንት ወደ 66 ሺህ የሚያህሉ ፍልስጤማውያን እስካሁን በእስራኤል ጋዛ ጦርነት ሞተዋል። 217 የሚሆኑ የሚዲያ ባለሙያዎች ጋዜጠኞችንም ጨምሮ ሞተዋል። 120 የሚሆኑ የሚታወቁ ስኮላርስ ወይም ኤዱኬተርስ የተማሩ የተባሉ ሰዎች ሞተዋል። ወደ 224 የእርዳታ ሰራተኞችም እንዲሁ ሞተዋል ይላል መረጃው። ብሎም ደግሞ ከ25 ሺህ በላይ የሆኑ የሐማስ ተዋጊዎችም እንደሞቱ ማብራሪያው ላይ ተገልጿል። ከከተማው ከጋዛ ስትሪፕ 78 ፐርሰንት የሚሆነው ህንፃ ሙሉ ለሙሉ ፈርሷል፣ ወደ አመድነት ተቀይሯል፣ ከፍተኛ ጥፋት ሆኗል። በእስራኤል ወገን ደግሞ በርካታ ወታደሮች ሞተዋል። ወደ 1983 እስራኤላውያን መሞታቸውም ተዘግቧል በዚህ ጦርነት። እንግዲህ ጦርነቱ ከተጀመረ ከ15 ወራት በኋላ ጦርነቱ የሚቆምበት ቀን ደርሷል። የመጨረሻ መጨረሻ ቀን ላይ ነው ፕሬዚደንት ዶናልድ ትራምፕ እስከ እሁድ እስከ ኦክቶበር 5 እስከ 12 ሰዓት እስከ ምሽቱ እስከ መጨረሻው የቀን ሙጣጭ ሰዓት ድረስ አግሪመንቱ ካልተፈጸመ ሙሉ ለሙሉ በጋዛ የሚገኘው ጦር ሙሉ ኦፕሬሽኑን ወይም ሙሉ ኃይሉን እንዲያከናውን እንደሚፈቀድለት የትም አታመልጡንም የሚልም የዛቻ ቃል ዶናልድ ትራምፕ አክለው ተመልክተናል። በዚህ መካከል ግን ከሐማስ መሪዎች የተደመጠ አንድ ደስ የሚል ነገር ሰውን ሁሉ ያስፈነደቀ ነገር ተደምጧል። በእውነት የጦርነት ሊያቆምነው ወይ የሚል ግምት ውስጥ እንድንገባ ሁላችንም አድርጎናል። በእርግጥም ሐማስ ሙሉ ለሙሉ በእጁ የያዛቸውን ግዞተኞች ያደረጋቸውን የእስራኤላውያንን ወይም ያገታቸውን ታጋቾች ሙሉ ለሙሉ በሕይወት ያሉትንም የሞቱትንም እንደሚመልሱ ሙሉ ለሙሉ ቃል ገብተዋል። ነገር ግን ቀድመ ሁኔታ አስቀምጠዋል። ቃል በቃል ለመናገር ሐማስ አግሪዝ ቱ ሪሊዝ ሆስቴጅስ ዊዝ ኮንዲሽንስ ማለት ተስማምተዋል ስምምነቱን፣ ነገር ግን ከቅድመ ሁኔታ ጋር ነው። ዝም ብሎ ሁሉን ነገር እርግፍ አድርገን አንተውም ነው ማለትም። ተስማምተዋል ነጥቦቹን በኔጎሽን እናመጣቸዋለን፣ ተስማምተናል፣ እንለቃቸዋለን። ነገር ግን ከእነዚህ ከተባሉት ነጥቦች ውስጥ ግን ፈጽሞም አንቀበለው አለን። እንዴት ይሆናል የሚል፣ በጣም አንደር ኮስችን ማርክ ያደረጓቸው ነጥቦች አሉ። እነዚህ ነጥቦች ምንድናቸው ነው ዶናልድ ትራምፕ ያቀረቡት ሀያ ነጥብ ነው። ትዌንቲ ፖይንትስ ፕላን የሚባል ነው አግሪመንቱ። እነዚህ ሀያ ነጥቦች ምንድናቸው? ምናልባት ከሰማቸቸው ማለፍ ትችላላችሁ። ካልሰማቸቸው ግን ሀያ ነጥቦቹን ቶሎ ቶሎ እነግራቸዋለሁ። እነዚህ ነጥቦች ሙሉ ለሙሉ ከተቀበሉ ጦርነቱ ይቆማል ነው። ካልተቀበሉ ግን ጦርነቱ ይቀጥላል ነው። እስቲና አዳምጣቸው እንያቸው አብረን። በነገራችን ላይ ወደ ነጥቡ ከመውሰድ ከመሄዳችን በፊት ዶናልድ ትራምፕ ለእስራኤል መንግስት፣ ቦምባርድ ማድረጋችሁን አቁሙ፣ በቃ ጦርነቱ እዚህ ላይ ይቁም የሚል ኦርደር አድርገዋል። ነገር ግን እነዚህ ነጥቦች ደግሞ በሐማስ ተቀባይነት ይኖራቸው ይሆን አይኖራቸው ይሆን የሚለውን ነጥቦቹን እናያለን። የመጀመሪያውን እስቲ እንመልከት እንግዲህ የመጀመሪያው ጋዛ ዊል ቢ ዲ ራዲካላይዝድ ቱ ቢ ኤቴረር ፍሪ ዞን ምንም አይነት ሽብር የማይደመጥበት ሽብርተኝነት የሌለበት ቀጠና ነው የምናደርገው። ይሄ የመጀመሪያው ነው ነጥብ። ሁለተኛው ደግሞ ነጥብ ለጋዛ ነዋሪዎች ምቹ ተደርጎ የፓለስቲን ወይም የፍልስጤን ምድር እንደገና ይሰራል። ከተማው ዲቨሎፕ ይሆናል ወይም ሪዲቨሎፕመንት ይደረጋል ነው። ይሄ ትልቅ ነጥብ ነው። ሶስተኛው በስምምነቱ ሁለቱ አገሮች ተፋላሚ ኃይሎች ከተስማሙ ወዲያውኑ ጦርነቱ ይቆማል። የእስራኤል ወታደሮችም አይዲኤፍም ከጋዛ ይወጣሉ። ይሄ ሶስተኛው ነው። ሌላው እንግዲህ አራተኛ በሰባ ሁለት ሰዓታት ውስጥ በሚዲያቸው ላይ ወይም በፓብሊክሊ ወጥተው ሙሉ ለሙሉ የሰላም ስምምነቱ መቀበላቸውን ይናገራሉ። ሆስቴጆችም በህይወት ያሉም የሞቱም ወደ አገራቸው እንዲመለሱ ይደረጋል። አምስተኛው፣ እስራኤልም 250 የሚሆኑትን የፍልስጤም እስረኞች ትመልሳለች። እንዲሁም በኦክቶበር 7 2023 በጦርነቱ ጊዜ ወይም ሐማስ ወደ እስራኤል ድንበር ዘልቆ ገብቶ በነበረ ጊዜ የተያዙ 1700 የጋዛ ነዋሪዎች አሉ በእስራኤል በእስራኤል እስር ቤት። እነሱም ወደ አገራቸው ወደ ፍልስጤም ይመለሳሉ ነው። ይህ አምስተኛው ነጥብ ነው። ሌላው ስድስተኛው በሁለቱም ወገን ያሉ እስረኞች ወይም ታጋቾች ከወደ ሀገራቸው ከተመለሱ በኋላ በጋዛ ደግሞ የሚጠበቀው ከሐማስ መንገዶችን ሁሉ ከወታደራዊ ቀጠና ነጻ አድርጎ አምነስት ወይም እርዳታ የሚሰጡ ሰዎች በነጻነት ገብተው እርዳታ ማከናወን እንዲችሉ መንገዶችን ሴፍ ማድረግ ወይም መጥረግ የሐማስ ኃላፊነት ነው። የስድስተኛው ነው። ሰባተኛው ይሄ ከተከናወነ፣ መንገዶቹ ከተጠረጉ በሰባተኛ ነጥብ ደረጃ ሙሉ ለሙሉ የእርዳታ ኢንተርናሽናል የሆነ ኤድ ሙሉ ለሙሉ በጣም በብዙ ቶን የሚሆን ምግቦች የሚያስፈልገው ነገር ሁሉ ወደ ጋዛ ይገባል ነው። ይሄ ሰባተኛው ነው። ስምንተኛው ስምንተኛው ከሰባተኛው ጋር አንድ ይመስላል፣ ግን አንድ አይደለም። የሚገባው እርዳታ ያለ ማንም ጣልቃ ገብነት ራሱ እርዳታ ድርጅቶቹ ማከፋፈል እንዲችሉ ይደረጋል ነው። በሌሎች ሀይል ታዘው ሳይሆን፣ ነገር ግን ራሳቸው ዲስትሪቢዩት እንዲያደርጉት ይደረጋል። ይህም ትልቅ ነጥብ ነው። ዘጠነኛው ዘጠነኛውን ቃል በቃል ባነበው ጥሩ ነው። ጋዛ ዊል ቢ ገቨርንድ አንደር ቴምፖሮር ትራንዚሽናል ገቨርንመንት፣ ይሄ ማለት ጋዛ በሽግግር መንግስት ትመራለች። ማ በመረጠው ማለት ነው? በተቋቋመው ኮሚቴ የተመረጡ ሰዎች ጋዛን ይመራሉ፣ ወይም የውጭ ኃይሎች ይመራሉ ማለት ነው። ይሄ ነው እንግዲህ አሁን፣ በኋላም እናነሳዋለን። ነጥብ ዘጠኝ ላይ አንአክሴፕተብል ነው። ለዚህ ለሐማስ መሪዎች ይሄ ፈጽሞ የማይሞከር ነው። የሌላ ሀገር ሰዎች ለአንድም ቀን ቢሆን ለላንድ ኦፍ ፓለስቲን የፓለስቲንን የፍልስጤምን ምድር ሊገዙ አይገባም የሚል ከፍተኛ ጥያቄ ያላቸው አስረኛው የትራምፕ የኢኮኖሚክ ዲቨሎፕመንት የሚባለው ነው ፕላኑ ጋዛን እንደገና ለመገንባት ትራምፕ ያቀረቡት የኢኮኖሚክ ዲቨሎፕመንት ፕላን አለ እነሱ ሊያበለጽጉት አካባቢውን ሊያለሙት ይፈልጋሉ ይህስ በሌሎች የአረብ ሊግ ሀገራት ተቀባይነት ይኖረዋል ወይ ዊ ነቨር ነው የአስረኛው ነጥብ ነው አስራ አንደኛው ስፔሻል ኢኮኖሚክ ዞን እንዲሆን አካባቢው ተፈልጓል። ልዩ የበለጸገ ቦታ ማለት ሁሉን አካታች ፍልስጤምን ብቻ ሳይሆን ሁሉንም አካታች የሁሉም ኔሽን ናሽናሊቲስ የሚኖሩበት የዓለም ልዩ የኢኮኖሚክ ዞን፣ ልዩ የብልጽግና መንደርና አካባቢ ሊያደርጉት ታቅዷል። ይህ 11ኛው ነጥብ ነው። እንደውም ይሄ አስራ አንደኛው ነጥብ ብዙ አገሮችን አካታች ነው። በጣም ኔጎሲየትድ የሆነ ዊዝ ፓርቲሲፔቲንግ ካንትሪስ የሚባሉ በጣም ተሳታፊ ሊሆኑ የሚፈልጉ አገሮች በሙሉ ተሳትፈው የሚያለሙበት የሁሉ ቦታ እንዲሆን ተፈልጓል ማለት ነው። ይህንን ነጥብ ልብ አድርጎ ያው እዚህ አካባቢ ትኩረት የምትሰጡ ሰዎች ምለው ነገር ይገባቸዋል። ሌላው አስራ ሁለተኛው ነጥብ ለጋዛ ነዋሪዎች ወይም ለፍልስጤማውያን እንደፈለጋችሁ ወደ ሀገራችሁ መመለስ ትችላላችሁ። ከሀገራችሁ ውጡ ብሎ የሚላችሁ ከዚህ በኋላ ማንም አይኖርም የሚል ነው። አስራ ሁለተኛው ነጥብ ሎክ ግን፣ ከዚህ ቀደም ያሉ ነጥቦች ሁሉን አቀፍ ከተማና በጣም ሲቪላይዝድ የሆነ መንደር፣ ብልጽግና መንደር እንደሚባለው አይነት ሊገነባ ነው እና እነዚህ ሰዎች ይኖራሉ። ሌሎችም ኮኤግዚስት አርገው ሌሎችም ሰዎች ይኖራሉ። እንግዲህ ምን አይነት ስቴትና ምን አይነት አካባቢ ሪቢልድ ሊደረግ እንደተፈለገ በምናባችን መሳል እንችላለን። ሌላው አስራ ሶስተኛ እንግዲህ ሐማስ ሊቀበለው አይችልም የተባለ የሚገመተው አስራ ሶስተኛው ነጥብ ዶናልድ ትራምፕ ያቀረቡት የሰላም ስምምነት ሐማስና እንደ ሐማስ ያሉ ታጣቂ ሚሊታንት ቡድኖች በምንም መንገድ ከዚህ በኋላ በሐማስ ውስጥ በሐማስ ወይም በፍልስጤን ምድር ውስጥ የገቨርነንስ ሮል ወይም የመንግስትነት የአስተዳደር ሮል እንዳይኖራቸው በፍጹም ማስተዳደር እንዳይችሉ የሚያደረግ ነጥብ ነው። ይህ እንግዲህ የማስተዳደር የሚለው በአንድም በሌላም መንገድ የሚል አረፍተ ነገር አይቻለው። እንደውም አረፍተ ነገሩን ብነግራችሁ ደስ ይለኛል። ኢን ዘ ገቨርንመንት ኦፍ ጋዛ ዳይሬክትሊ ኢንዳይሬክትሊ ኦር ኢን ኤኒ ፎርም፣ በቀጥታም በተዘዋዋሪም በምንም አይነት መንገድ ሐማስ የሚባለው ቡድን በፍልስጤም ውስጥ ምንም አይነት ተጽዕኖም አስተዳደርም ምንም ውስጥ እንዳይኖር የሚያደርግ ነጥብ ነው እንግዲህ ለእነሱ ይሄ ከባድ ነጥብ ይመስለኛል ለብዙ አመታት ነው የፍልስጤም ነጻ አውጪ ሆነው የታገሉ ናቸው አሁን ደግሞ ሁሉን ትታችሁ የሚባለው ነገር ተቀባይነት ይኖረዋለሁ የሚለው ወደሚቀጥለው እንሂድ እስቲ አስራ አራተኛው ምንድን ነው በሪጅናል ፓርትነርስ የሚረጋገጥ ነገር አለ ወይም በአጎራባች ወይም ጎረቤት በሆኑ አገሮች ሐማስ ይህንን ነገር እንደተቀበለና እንዳልተቀበለ እነሱ ምስክር ተጠርተው እንግዲህ በቃል ኪዳን መልክ አይነት ማለት ነው። ፓርትነሮች ሁሉ ይህን ጉዳይ አውቀው አምነውበት፣ ሐማስ በዚህ ሮል ውስጥ ምንም እንደማይኖር በጋዛ ውስጥ በፍልስጤም ውስጥ ምንም አይነት ያስተዳደርነት ድርሻ እንዳይኖረው ሲደረግ፣ እነሱ ወይም ያረብ አገራት ማለት ነው ቃላቸውን ይሰጣሉ እንደማለት ነው። ይሄ 14ኛው ነጥብ ነው። 15ኛው ነጥብ እንግዲህ ጥቂት ቀርቶናል። አሜሪካ ከአረብ ሀገራቱና እንዲሁም ዓለም አቀፍ ከሆኑ ፓርትነሮች ጋር አብራ ታለማለች። አካባቢውን እንዲሁም ዓለም አቀፍ የሆኑ ሰላም አስከባሪ ወታደሮች ኢሚዲየትሊ ወይም ወዲያውኑ ወደ ጋዛ እንዲገቡ ይደረጋል ነው። በተለምዶ በምህጻረ ቃሉ አይኤስኤፍ የሚባለው ማለት ኢንተርናሽናል ስታቢላይዜሽን ፎርስ የሚባለው የወታደር ኃይል ሙሉ ለሙሉ ጋዛን ማስተዳደር ወይም መቆጣጠር ይጀምራል ነው ሰላም ስምምነቱን ከተስማሙ ማለት ነው ሌላው አስራ ስድስተኛው ስለ እስራኤል ነው የተነገረው እስራኤል በፍጹም የጋዛን አካባቢ መቆጣጠር አትችልም የሚል የሰላም ማስከበር ሰነድ ነጥብ ተደርጎ የመጣው አስራ ስድስተኛው ነጥብ ይሄ ነው አስራ ሰባተኛው ነጥብ አስራ ሰባተኛው ነጥብ ከሁሉም ነጥቦች በጣም ጠንካራ ነው ሳነበው አብረን እንየው አስራ ሰባተኛው እንግዲህ ከሌላው ለየት የሚለው ሐማስ ይህንን የሰላም ሰነድ ባይቀበል፣ ቢያዘገይ፣ በምንም መንገድ እክል ቢፈጥር አንድና አንድ ነገር ነው የሚደረገው። አካባቢውን ከሽብር ቀጠና ነፃ ለማድረግ ለአይዲኤፍ እና ለአይዲኤፍ ነው አካባቢው የሚሰጠው ነው የሚለው። አይዲኤፍ ኤንድ አይዲኤፍ አረፍተ ነገሩ ራሱ ይሄው ነው። ስለዚህ የሚሰጠው ለእስራኤል ወታደሮች ነው ሙሉ ለሙሉ አካባቢውን እንዲያጸዱት እንደፈለጋቸው እንዲያደርጉት አይነት ነው። አስራ ስምንተኛው ነጥብ ይሄ ሁሉ ከሆነ በኋላ የምናደርጋቸው አንዳንድ ዲያሎጎች ወይም ንግግሮች የአካባቢውን ሁኔታ ባማከለ በትዕግስትና ሰላማዊ በሆነና አብሮ ሊያኖር በሚችል መልኩ ግን ሂደቱ ይቀጥላል የሚል ስምምነት ውስጥ ተካቷል። ሌላው 19ኛው፣ ፍልስጤማውያን የራሳቸውን እድል በራሳቸው የመወሰን መብት አላቸው ወይም ሉዓላዊ አገር የመሆን መብት አላቸው። ይሄ ግን የሚሆነው የተቀመጡት ነጥቦች ከተፈጸሙ በኋላ ጋዛ እንደ ጋዛ እንደገና ከተገነባች በኋላ በፍልስጤም ባለስልጣናት ሂደት ውስጥ ወይም በእነሱ ኦቶሪቲ ስር ወይም ፒኤ የሚባለው ማለት ነው ፓለስቲንያን ኦቶሪቲስ ሪፎርም ፕሮግራም ውስጥ የሚካተት ነው የሚሆነው ይህንን እነሱ በኋላ የሚወስኑት ጉዳይ ነው ነው። እሺ ሀያኛውና የመጨረሻው በእነዚህ በሁለቱ አገሮች መካከል የሰላም ስምምነትን የምታረገው የምታደራድረው አገር አሜሪካ ነች። ይህንን ትሪቲ ይህንን የሰላም ስምምነት አልቀበልም ያለውን ወገን ሲኦል ነው የሚጠብቀው። እንግዲህ በቀጥታ በእኛ አማርኛ ስንተረጉመው ቀጥታ እንዲህ ነው የምንተረጉመው። ያው ሲኦል እንግዲህ ሲባል በጣም ጨከን ያለ አንድ ውሳኔ የሚሰጥበትን ነገር ለማመልከት ነው፣ ያው የሚታወቅ ነው። ስለዚህ የሰላም ስምምነቱ በዚህ ላይ አብቅቷል። እንግዲህ መጨረሻው አረፍተ ነገር የኒው ቢጊኒንግ ፎር ጋዛ ስትሪፕ ይመጣል ወይ፣ አዲስ ጅማሮ ለጋዛ ነዋሪዎች ይመጣል ወይ፣ ይህን ይህስ ተቀባይነት ይኖረዋል የሚል እንግዲህ ሰዓታቶች ነው የቀሩት። ምናልባት ይሄ ነገር ሊፈጸም ይችላል ወይ፣ ይህንንስ እነዚህ ነጥቦች ሁሉ የሐማስ መሪዎች የአረብ ሊግ ሀገሮች አንዳንዶቹ ማለት ነው፣ ሊቀበሉትስ ይችላሉ ወይ የሚል ከፍተኛ ጥርጣሬ አለ። ኦፍኮርስ ልክ ነው። ሆስቴጆቹ በሁለቱም ወገን ይለቀቃሉ የሚል ፕሮሚዝ አድርገዋል። ነገር ግን ሌሎቹን ፖይንቶች በተግባር ተፈጻሚነት ይኖራቸዋል ወይ? እንግዲህ እነዚህ ካልተፈጸሙ ጦርነቱ የከፋ እንደሚሆን ተብራርቶ በዚህ ነጥቦች ላይ ተቀምጧል። እንግዲህ ውድ አድማጮቼ፣ ስለዚህ ስለ መካከለኛው ምስራቅ ጉዳይ ማወቅ የምድርን መጀመሪያና የምድርን መጨረሻ እንደማወቅ ነው መቆጠሮ እኔ ባሉ ጥናቶች በሙሉ ትኩረት የማድረግበትም ምክንያቱ ይሄው ነው። እንግዲህ ውድ አድማጮቼ፣ ስለ መካከለኛው ምስራቅ ያለውን መረጃ አዳዲስ መረጃ ማድመጥ በጣም አስፈላጊ ነው። የምድር መጀመሪያውም መጨረሻውም እዛው ስለሆነ ማለት ነው። አዳዲስ መረጃዎች እንድታገኙ ቻናሉን ሰብስክራይብ ማድረጋት አትርሱ። ይህን ቪዲዮ ደግሞ ላይክና ለሌሎች ማጋራት ተደራሽነቱን ብዙ ያደርገዋል። ደግመን እንገናኛለን። ቸር ቆዩልኝ